ሰላም ሰላም ሰላም ለእናንተ ይሁን። እግዚአብሔር ቢፈቅድና ብንኖር የወንጌል ኃይል ቤተ ክርስቲያን የመንፈሳዊ መነቃቃት ፕሮግራም አዘጋጅታለች። ዕለቱም የፊታችን ሜይ 11 2025 ነው። ዕለቱም የሚውለው እሁድ ቀን ነው። ከሰዓት በኋላ ከሁለት ሰዓት ተኩል ጀምሮ የሚካሄድ ይሆናል። እንግዲህ በዕለቱ ተጋባዥ አገልጋይ አለን፣ ነቢይ አበባ ኃይለ ማርያም ከኢትዮጵያ። እሱ ነው የሚያገለግለን እግዚአብሔር በእሱ በኩል ያገለግለናል። እንግዲህ በእለቱ የእግዚአብሔር ቃል ይሰበካል። እግዚአብሔር በቃሉ ነው የሚናገረው፣ ያስተምረናል፣ ይመክረናል፣ ይገስጸናል። ስለዚህ እግዚአብሔርን ቃል ለመስማት እንዘጋጃለን። እንዲሁም ደግሞ መንፈስ ቅዱስ እንደወደደ ደግሞ ይጸለያል። መንፈስ ቅዱስ እንደመራ ለተለያዩ ጉዳዮች ይጸለያል። ስራት ይበጠሳል። ቀንበር ይሰበራል። እግዚአብሔር አምላክ ደግሞ መንፈስ ቅዱስን ያፈስልናል፣ በመገኘቱ ያረሰርሰናል። እግዚአብሔር የመጨረሻው ዘመን ስለሆነ መንፈሴን በስጋ ለባሽ ሁሉ ላይ ያፈሳለሁ ብለዋልና እግዚአብሔር መንፈሱን ያፈስልናል፣ እንጠብቀዋለን። እንዲሁም እግዚአብሔር አምላክ ይመለካል። እግዚአብሔር ሲመለክ ደስ ይለዋል። በጋራ ሆነን እናመልከዋለን። ከወገኖች ጋር በዝማሬ ከሚያገለግሉ ወገኖች ጋር አብረን እግዚአብሔር እናመልካለን። ስለዚህ ቅዱሳን እግዚአብሔርን ቃል ለመስማት እንዲሁም ደግሞ ጸጋ ለመካፈልና ለማምለክ ሁላችንም እንዘጋጅ። ተጋብዛችኋል። ሁላችሁም በዕለቱ በመገኘት የበረከቱ ተካፋይ እንድትሆኑ ተጋብዛችኋል። እንዲሁም ደግሞ ያልሰሙ ስላሉ ይህንን ፖስተር ሼር በማድረግ እንዲመጡ ለቤተሰቦቻችሁ ለዘመዶቻችሁ ለጓደኞቻችሁ ሼላ አድርጉ። እንዲሁም ደግሞ ለአዳዲሶችም ንገሯቸው፣ ወንጌልም መጥተው ይስሙ። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እንግዲህ አድራሻችን በቤተ ክርስቲያናችን አዳራሽ ውስጥ ነው የሚካሄደው። ያለነው ኦሪገን ስቴት ነው እና በዚህ በፖርትላንድ ሂልስቦሮ ሲቲ ላይ ነው ያለነው። አድራሻችን እዛ ፖስተሩ ላይ ስላለ። በዛ መሰረት መምጣት ይቻላል። እግዚአብሔር አምላክ ይባርካችሁ። በጸሎት ደግሞ ሁላችሁም ተጋደሉ። የጌታ መምጫ ደርሷልና ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን መገናኘትን አንተው ይላልና እንገናኝ፣ እግዚአብሔርን እናምልክ፣ ከበረከቱም ተካፋይ እንሁን። ኢየሱስ ዳግመኛ ቶሎ ይመጣል።